ሰላምታችን በያላችሁበት ድረስ። የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች፣ ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ኢሃዲው ፀዳሉ ደሴ ከዚህ ቀደም ከሕዝብ ዘርፎ ባንክ አስቀምጦት የነበረው ገንዘብ በአገዛዙ የታገደበት ሲሆን ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘቡ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶቹን አስገድሎ ወደ አዲስ ዘመን ከተማ መፈርጠጡ ተሰምቷል። በህግ ማስከበር ስም በአማራ ሕዝብ ላይ የዘር ማጥፋት ድርጊት እየፈጸመ ለሚገኘው አገዛዝ እጁን የሰጠው ከሃዲው ፀዳሉ ደሴ ከዚህ ቀደም ከሕዝብ ዘርፎ በቤተሰቦቹ ስም በባንክ አስቀምጦት የነበረው ገንዘብ እንዳይንቀሳቀስ እንደታገደበት ታውቋል። ግለሰቡ እጃቸውን ከሰጡ ግብረ አባሮቹ ጋር በመሆን ከመከላከያ ሰራዊት ጋር ተቀናጅቶ በፋኖ ላይ ውጊያ ከከፈተ የታገደበት ገንዘብ እንደሚለቀቅ ቃል የተገባለ ሲሆን በዚህም ባካሄደው ውጊያ ከባድ ኪሳራ ተከናንቦ ወደ አዲስ ዘመን ከተማ መፈርጠጡ ነው የተነገረው። በዚህም ባለፉት ሁለት ቀናት የዞኑ አስተዳደር የዞኑ ኮማንድ ፖስት አመራሮች ጋር በመሆን ከሃዲው ጸዳሉ ደሴ ፋኖን ለመውጋት ያካሄደው ዘመቻ የገመገመ ሲሆን አመርቂ ስራ አልሰራህም፣ እንኳን ገንዘብ ሊለቀቅ ይቅርና ያንተም ጉዳይ አጠያቂ ነው የሚል ምላሽ እንደተሰጠው ታውቋል። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ባሕር ዳርን ስትሰለፍ እናውቃታለን። ህዝባችንን ያመንበትን ነገር ለመደገፍም ሆነ ያላመንበትን ነገር ለማውገዝ ውስጥ ስሜቱንም በድጋፍ ይሁን ተቃውሞ ለመግለጽ ሲፈልግ ከአባይ ማዶ ኮበል እስከ ድባንቄ የተዘረጉ ረዣዥም ትዕይንተ ጎዳናዎች የቅርብ ጊዜ ትውስታዎቻችን ናቸው። ከነዚህ ማዕበል ሰልፎች ጀርባ የነበረው አመክንዮም ህዝባዊነት ነበር። ዛሬ ህዝባችንን የጨፈጨፈውን ሥርዓት በዝምታ ውስጥ በማውገዝ ላደረገው የፋኖ ድጋፍ እንደ ሁል ጊዜው ሁሉ ዛሬም ከልባችን እናመሰግናለን። እኛ ልጆቻችሁ የደደረ ወታደራዊ ኃይል ግንባታ ላይ ስንሆን የአብይ ጨፍጫፊ ስርዓት እንደምናስወግደው ልናረጋግጥላችሁ እንወዳለን። አማራ ሲተርት እንደሚለው እንዲህ ቀን ሊወጣ፣ ሊጠረግ መንገዱ ስንት ወንድሞቻችን በጨለማ ሄዱ እንዳይሆን ነገሩ። ከጠላት ጋር ህብረትን የፈጠራችሁ እጅግ በጣም ጥቂት ወገኖቻችን ላበቃለት ስርዓት ማሸርገዱን እንድታቆሙ ወንድማዊ ምክርን እንለግሳለን። ይህ ከላይ የምትመለከቱት ሰልፍ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ኮማንዶ ክፍለጦር ከፊል የመሳሪያ ቁመና ነው። ፋኖ ኢንጂነር ማን ችሎት ሱዋለው የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ዛሬም ድል መቀዳጀቱን ቀጥሎበታል። ትናንት ማለትም ሰኔ 4 ቀን 2017 ዓ.ም የአብይ ወንበር አስጠባቂ ኃይል አናብስት የዳግማዊ ቴዎድሮስ አምስተኛ ኮር ፋኖዎችን አፍኖ ለመደምሰስ የሚልቅ ድን በመንደፍ። ከሌሊቱ ስምንት ሰዓት ከአዲስ ዘመንና ከአጎራባሽ ከተሞች የሰበሰበውን ግብስብስ ኃይል በማንቀሳቀስ አስታ ተብሎ በሚጠራ የገጠር ቀበሌ ደፍጦ ያደረ ሲሆን ከጠዋቱ 12 ሰዓት ጀምሮ በ3 አቅጣጫ ዙ 23 የሚባለውን የቡድን መሳሪያ ይዞ ቢንቀሳቀስም ከፋኖዎች ፈርጣማ ክንድ ግን ሊያመልጥ አልቻለም። ሁሌም ከፍተኛ ኪሳራ ከሚያስተናግድባት አርኖ ጋርኖ ከተማ አድርጎ በተለምዶ ስሙ ጅራት ተብሎ ከሚጠራው ስትራቴጂካዊ ቦታ ከፍተኛ ምት ያስተናገደ ሲሆን፣ ምቱን መቋቋም ያቃተው የጠላት ኃይል ተመልሶ አቅጣጫውን በመቀየር ደጎማ በተባለው ከተማ ኃይል በመጨመር ወደ ሚካኤል ደብር ለመግባት ቢሞክርም ያሰበው ግን ሊሳካለት አልቻለም። ውጊያው ላይ የዳግማዊ ቴዎድሮስ አምስተኛ ኮራብራኮች የሆኑት መብረክ ክፍለ ጦር፣ ጎንደር የበጋሾው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦርና ዞዛምባ ንጉሥ ክፍለ ጦር የተሳተፉ ሲሆን በውጊያው ላይም የበላይነትን ተጎናጽፈው ውለዋል። በተለይ ስሙ ጫማቅ ከተባለ የገጠር ቀበሌ የወገን ኃይል ፍጹም አንድነትና መናበብ የታየበት ከመሆኑን በላይ በቁጥር አዳጋች የሆኑ የጠላት ኃይል ሙትና ቁስለኛ የተደረገበት የውጊያ ውድ ነው። አክሎም የጀግኖችን ፋኖዎች መተሬነት መቋቋም ያቃተው የጠላት ኃይል በየአርሶ አደሩ ቤት እየገባ የተሸሸገ ቢሆንም ከአሳፋሪ ሞት ግን ሊታደገው አልቻለም። ይህ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር መብረቅ ክፍለ ጦር የዘመቻ መምሪያ ኃላፊ የሆኑት ጓዳችን አርበኛ አምሳሉ ጋሻው ውጊያውን ፊት ለፊት እየመራ በክብር ተሰውቷል። ጓዳችን ከአዲስ ዘመን እስከ ጎንደር ከበለሳ እስከ ደንቢያ እንዲሁም ከእብናት እስከ አምባ ጊዮርጊስ ድረስ የጥላትን ኃይል ድባቅ እየመታ ከድል ላይ ድል እየደራረበ የመጣ ሲሆን እስከ ዛሬዋ የመስዋዕትነት ቀኑ ድረስ ጀግንነቱን ያስመሰከረ ጓዳችን ነው። የትግል ጓዶቹም የድሽቀው ንጉስ በሚል በጀግንነት ስሙ ይጠሩታል። የጓዳችንን ዓላማም ከግብ ለማድረስ ቃል ገብተናል በማለት የትግል ጓዶቹ አበክረው ገልጸዋል። የጓዳችንን የቀብር ስነ ስርዓት በሚካኤል ደብር በወታደራዊ ትርኢትና ስነ ስርዓት በቅዱስ ሚካኤል ቤተክርስቲያን የሚካኤል ደብር ሕዝብና አካባቢው፣ የተለያዩ የክፍለ ጦር የሠራዊት አመራሮችና አባላት እንዲሁም የአማራ ፋኖ ብሔራዊ ኃይል አካል የሆኑት የአማራ ፋኖ አንድነት በጎንደር ሥራ አስፈጻሚ በተገኙበት የቀብር ስነ ስርዓቱ ተፈጽሟል። የጓዳችንን የጀግንነት ሥራ በተመለከተ በሌላ ፕሮግራም የምንመለስበት ይሆናል። የጠላት ኃይል ከፍተኛ ቁጥር ያለው ግትልትል ሰራዊቱን ሙትና ቁስለኛ እንዲሆን ያደረገው ብዙ ወታደራዊ ቁሳቁሶችን ጥሎ የፈረጠጠው የተገደለበትን አስከሬን እንኳን በየጥሸው አዝረክርኮ እግሪያውጪ ብሎ ልዩ ስሙ ኩምብል ተብሎ ከሚጠራው ከፍተኛ ቦታ በእጁ ገደሉን እየቧጠጠ የተሰቀለ ሲሆን፣ ገሚሱ የጠላት ኃይል ደግሞ አጓት ማፍሰሻ በተባለ ቦታ አድርጎ ከባድ ቁስለኞችን በመያዝ ከቀኑ 8 ሰዓት ገደማ ወደ አዲስ ዘመን አምርቷል። በተለይም በጫቅማና አካባቢዋ በርካታ አስከሬኖችን የቀበረ ሲሆን አያሌ ቁጥር አስከሬኖችንና ቁስለኞችን ከአዲስ ዘመን አራት ካሶኒ የደረቅ ጭነት ተሽከርካሪዎችን ወደ አስተያይዞ ከምሽቱ ሁለት ሰዓት ገደማ በመድረስ አስከሬንና ቁስለኞችን እንዲሁም ከሞት የተረፉትን የስርዓቱ አገልጋዮችን በመጫን ከሌሊቱ ዘጠኝ ሰዓት ተኩል ላይ አዲስ ዘመን ወታደራዊ ካምፕ መድረሱን የመረጃ ምንጮቻችን ያስረዳሉ። በመጨረሻም እቅዱ ሚካኤል ደብር ላይ ለማሳካት አልሞ የመጣው የጠላት ኃይል ሚካኤል ደብር ላይ ሳይደርስ በጀግኖቹ ፋኖዎች ክፉኛ በትር ተመትቶ የተመለሰ ሲሆን፣ በአናብስት ፋኖዎች ምት የተበሳጨው የአብይ አረመኔ ኃይል ኗሪነታቸው ጫቅማ በተባለ የገጠር ቀበሌ የሆኑትን ስማቸው ለጊዜው ያልተጠቀሰ በእድሜያቸው ጠና ያሉ እርሻ ላይ የነበሩ አዛውንትንና እድሜዋ ከ15 እስከ 18 የሚደርስ የእድሜ ክልል ላይ ያለች ወጣት ሴት ልጅን ጨምሮ የበቀል እርምጃ ሰለባ እንዲሆኑ አድርጓል። በዚህ ድርጊት የተናደደው የአካባቢው ማህበረሰብ መሳሪያ ያለው መሳሪያውን፣ ገጀራ ያለው ገጀራውን በመያዝ በነቂስ ባውደ ውጊያ ሜዳ ላይ በመገኘት የፋኖ አዋጊዎች የሰጧቸውን የውጊያ ቀጠና በመሸፈን የጠላት ኃይል አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ አድርገዋል። ከፋኖ ሠራዊት ጋርም ያላቸው የጠበቀ የዓላማ ቁርኝት በተግባር አስመስክረዋል። ይህ በእንዲህ እንዳለ አንዳንድ አካላት በሚካኤል ደብር በማክሰኝትና በጠዳ ተዋግተናን እያሉ ባልተዋጉበት ቦታ ድልን ለመጎናጸፍ መሞከርና ጀግኖች መስዋዕትነት ከፍለው ያስመዘገቡትን ድል ለመንጠቅ ከመሻት ድርጊታቸው እንዲቈጠቡ እናሳስባለን ሲሉ ፋኖ መምህራብነት ሞላ የዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ አመላክተዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።